ወይም የሚከሰቱ ጉልህ ስህተቶችን እያየን ነበረ። አምስት ስህተቶች ይከሰታሉ ብለናል። ለማስታወስ ያክል ወደ ካፍ ቀረብ ያለ አይነት አነባበብ ቃፍ በቃፍና በካፍ መካከል ያለ ማለት ነው። ሌላው እንደገና ደግሞ ከስራ ሆና በምመጣበት ጊዜ መወፈሩን ለመቀነስ በጣም መታገል እና ወደ ካፍ እንድትሄድ የሚያደርስ አይነት ጥረት ማድረግ ማለት ነው። ይሄ ስህተት ነው ማለት ነው። ከስራ ስትሆን መወፈሯ ይቀራል ሳይሆን የተባለው መወፈሯ ከዶማውና ከፈትሐው ይልቅ ከስራው ላይ ውፍረቱ ቀነስ ያደርጋል ነው ያልነው ማለት ነው። ሌላው ደግሞ ወደ ገ ፊደል ወይም ወደ ጂ የእንግሊዘኛ ወደዛ መቀየር እንደሆነ፣ ድምጿን ደግሞ ሌላው አራተኛው ድምጿን ከይን ጋር መቀላቀል ይህም ስህተት እንደሆነ፣ ሌላውና የመጨረሻው እሷን የሀምስ ፊደል ማድረግ የጀህር ፊደል ሆና ሳለ ወደ ሀምስነት መቀየር ወይም ደግሞ የሹክሹክታ ነገር ማድረግ ማለት ነው። ይህንን እንግዲህ ስለ ቃፍ አይተናል ማለት ነው።

በጣም ሀምስ ለማድረግ መታገል ማለት ነው። ሀምስነቷን ለማግነን መሞከር ማለት ነው። ለምሳሌ ፈካኑ ያለውን ፈካኑ ያለውን በጣም ካ ያለውን ምንም አይነት ፈሃኑ አይነት እንዲሆን ማድረግ ማለት ነው። ያው ሙሉ በሙሉ ሃ ባይሆንም ግን ሀምስነቷን በጣም ማጉላት ማለት ነው። ሌላው ኩዊረት ያለውን ብናይ ሁዊረት አይነት ነገር ማለት ነው። የሁለተኛው ተርኩ ሀምሲሃ ወኻሰተን እንደ ሱኩኒሃ ሱኩን በምትሆንበት ጊዜ በተለይ ሀምሱን መተው ማለት ነው። ይሄ ደግሞ ለምሳሌ ዚክሮክ ያለውን ዚክሮክ ያለውን ወደ ቀልቀላነት ዚክ ልክ እንደዚህ ብሎ በጣም ለማውጣት መጣጣር ማለት ነው። ሌላው የክቱቡና ያለውን ደግሞ እንደዚሁ ሰድረክ ዊዝረክ ያለው እና እነዚህና መሰል ቃላቶች ካፍ ሱኩን ሁና የምትመጣበት ቦታ ላይ ሀምስነቷን መተውና ለማጉላት መሞከር ማለት ነው። ሶስተኛው ኑጥቁሃ ሸቢሀተን ቢልቃፊ ሌላው ደግሞ ወደ ቃፍ የተጠጋች አድርጎ የተወሰነ አመሳስሎ ማውጣት ማለት ነው። እሷን ለምሳሌ ወተራኩከ ቃኢማ ያለውን ወተራቁከ፣ እንደዚህ ወተራቁከ ብሎ እንትን ማድረግ ወይም ወኢዳ ሰማኡ ኩሽጣት ያለውን ቁሽጣት ወደዛ ነገር መውሰድ ማለት ነው። እንግዲህ ይሄ ካፍን በምናወጣበት ጊዜ የሚከሰቱ ጉልህ ስህተቶች ናቸው ማለት ነው። ሌሎችም ስህተቶች ይኖሩታል። ዋና ዋና ስህተቶች ግን አብዛኛውን ጊዜ እንዲህ አይነት ስህተቶች ይጎላሉ ማለት ነው። ሌላው ቀጣዩ አብረዙል አኽጣኢ አለቲ ተሕዱቱ እንደ ኑጥቂል ጂሚ ጂም የሚባለውን ፊደል በምናወጣበት ጊዜ የሚከሰቱ አሁንም ጉልህ ስህተቶች ናቸው። ወደ አምስት ስህተቶች ተጠቅሰዋል። የመጀመሪያው ኑጥቁሃ ን ሪክዋና ሽዳ ፊደሎች ብለን እና በይንያ ብለን የከፈልናቸው አሉ ሽዳ ጠበቅ ያለ ነው። ሪክዋ ማለት ደግሞ ላላ ያለ ወይም ስስ የሆነ ማለት ነው እና በሪክዋ መልኩ መቅራት ማለት ነው። ጃአሉ ወጀነትን ያለው ጃአሉ ወደ ጀነት፣ እንዲሁም ወጀነትን ያለውን ወጀነትን ወደ ጀ ፊደል መውሰድ ወይም ደግሞ ስስ አድርጎ ሽዳነቷን ባህሪዋን ማስለቀቅ ማለት ነው። ሳኔየን ከልጡ ሰውቲሃ ቢዳሊ ከዳልፊደል ጋር መቀላቀል ድምጿን የድ የድ ዳልም ጅምንም አንድ ላይ ማድረግ ማለት ነው። ና የጅ መዑን ያለውን እንትላይ ዳል ፊደልን መጨመር ማለት ነው። ሌላው ከልጡ ሰውቲሃ ቢሺኒ የሦስተኛው ከሺን ጋር ድምጿን መቀላቀል፣ ለምሳሌ አልሙጃሂዲና ያለውን አልሙቻ ሙቻ ወደ ቼነት መውሰድ ማለት ነው። ደግሞ ይሄ ቼ ወደ ሚለው የላይኛው ወደ ዤ ብለናል ቀለል ስናደርጋት፣ ይሄንኛው ደግሞ ወደ ዳል ጋር ስንቀላቀላት ደግሞ የድ የጅ ይሄ ወደዛ መውሰድ ማለት ነው። ይህም ወደ ቼ አይነት ቀረብ ይላል። ይሄንኛው አልሙጃ እንደዚህ አይነት ሙጃ አይነት ድምፅ ማውጣት ማለት ነው። ሌላው ቀልብ ውሃ ያ አን ያ ማድረግ ሙሉ በሙሉ አልመሳጂዲ ያለውን አልመሳይዲ፣ መሳይዲ ብሎ ማንበብ ማለት ነው። ይሄ ጂምን ወደ ተስሂልነት ለመቀየርና ወደ ለማድረግ መሞከር ማለት ነው። ካሚሰን ንጥቁሀ ሚስል ሐርፊ ጂ ልክ እንደ ገ ወይም በእንግሊዘኛው እንደ ጂ ፊደል ማንበብ አልሐጉ ብሎ ማንበብ ማለት ነው። አልሐጁ ያለውን ሐጉ እንደዚህ፣ ግብጾች አሁን ጂምን በገ ያነባሉ። ስህተት ነው ይሄ ማለት ነው። ቁርአን ላይ እንደዛ አይቻልም ማለት ነው። ቀጣዩ አብረዙል ልአክጣ አለቲ ተሕዱሱ ንደ ንጥቂ ሺኒ ሺን ፊደልም በምናወጣበት ጊዜ የሚታዩ ጉልህ ስህተቶች፣ አንደኛ ደዕፍ ሰውቲሃ ቢሰበብ ደዕፍ ልዕትማድ ላ መክረጂሃ የመውጫ ቦታው ለመመርኮዝነት ደከም ያለ ስለሆነ እሷንም ድምጿን ማድከም ማለት ነው። ይሄ ስህተት ነው። ይሽተራው ያለውን ይሽተራው ብለን ድምፁን ለማድከም መሞከር ይሽተራው እንደዚህ እና ይሽተራው ብለን ማንበብ አለብን። ወይም ሽን ሱኩን ስትሆን መጠንቀቅ አለብን። እንዲሁም ሐረካም ያላት ሁና በምትመጣበት ጊዜ እንደዚሁ ተጠንቅቀን ልናወጣ ግድ ነው ማለት ነው። ሌላው ኢብቃኡ ሰውቲሃ ማሕሱረን ድምነ ልፈሚ ድምጿ ከአፍ እንዳይወጣ እዛው አፍ ውስጥ የታገደ አድርጎ ማቆም ማለት ነው። ወደ ውጭ እንዳይወጣ ማድረግ። ትንፋሹ ወደ ውጭ ካልወጣ ሽንነቱ ይቀራልና ማለት ነው። ቢሰበቢ ዓደሚል ሙባዓደቲ ቀሊላ በይነል ፈከይኒ ሁለቱን ማላ መጫዎቻችንን የላይኛው እና የታችኛውን መንጋጭላ፣ ሁለቱን ባለማራራቃችን ሰበብ ወይም ባለመክፈታችን ሰበብ ፈላ የተመከኑ ሰውቱ ሚነልኹሩ እጂ ድምፃችን ከመውጣት እንዳይችል ይሆናል እና በዛ ሰበብ ድምፁ ታፍኖ እንዲቀር ማድረግ ይህም ስህተት ነው ብሎ አሁን እሽተራው ነው የሚለው፣ እሽተራው ይላል ብሎ እፍና አድርጎ የላይኛውና የታችኛው በምላስ አማካይነት እንዲዘጋ ካደረግን ይሄም ስህተት ነው ማለት ነው። ሌላው ተቅዲሙ መክረጅሃ ቀሊላን አን ወሰጢ ሊሳኒ ከምላሳችን ከመካከለኛው ክፍል ትንሽ ቀደም ማድረግ አወጣጧን ማለት ነው ፈየኽሩጁ ሰውቱን መሹቡን ቢሰውቲ ሲን ከሲን ድምፅ ጋር የተቀላቀለ ድምጽ ይወጣል። እንደዛ ከሆነ ነው። ለምሳሌ ሚነ ሸይጦን ረጂም ያለው ሴ እንደዚህ አይነት ወደ ሲንነት ትንሽ ቀደም ካደረግነው ከምላሳችን በኩል ያለውን ከመውጫዋ ከሽን መውጫ ቀደም ካደረግነው ወደ ሴነት ይሄዳል ማለት ነው። ወይም ሰ ዘር ወደ ሲን ዘር የተቀላቀለ ሆኖ ይወጣል ማለት ነው። ሌላው ተፍሂም፣ ውሃ እንጃ ወረት ሐርፈን ሞፈኸመን የሚወፈር ፊደል ከተጎራበተች በዛ ሰበብ እሷንም ማወፈር ማለት ነው። ሸ ነበር የሚባለው ፈትሐ ሲሆን ሸ ነው። ቦማ ሲሆን ሹ ነው። ከስራ ሲሆን ሺ ነው። ስለዚህ አሁን ምን ይደረጋል ማለት ነው? ሻጧጧ ያለውን ለምሳሌ ሾጧጧ ብሎ ማንበብ ማለት ነው። ሾ ወደ ሾነት መቀየር ማለት ነው። ይሄም ስህተት ነው ማለት ነው። ለማወፈር መሞከራችን ይ የሺን በዚህ ያልቃል። አራት ጉልህ ስህተቶችን አይተናል ማለት ነው።

እሷን በምናወጣበት ጊዜ የምላሳችንን የመካከሉን ክፍል ጫናውን ማጋነን ወይም ጫናውን በጣም መፍጠር ማለት ነው። ወካሶተን በተለይ ደግሞ ኢንሹድ ሂደት ሸዳ ከሆነች፣ በተለይ ሸዳ ከሆነች ማለት ነው ኢያካ አሁን እንደዚህ ይሄንኛው አይነማ ያለውን አይነማ እንደዚህ አይነት በጣም ጫና መፍጠሩ ይሄ ስህተት ነው ማለት ነው። ثانيًا ሁለተኛ خلط صوتها بشيء من صوت الغنة ከጉና ድምፅ ጋር የተወሰነ አብሮ መቀላቀል ከያዋ ጋር ማለት ነው። ለምሳሌ አዱንያ ያለውን አዱያ አዱያ እንደዚህ ካልነው ያኡን ማንነቱን ግልጽ አላወጣነውም ማለት ነው። ይሄ ስህተት ነው። ሌላው አብረዙል አክጣ ለቲ ተሐደሱ እንደ ኑጥቅት ባድ ፊደልን በምናወጣበት ጊዜ የሚፈጠሩ ጉልህ ስህተቶች ናቸው። ደግሞ እነዚህ አሁን የምናያቸው አንደኛ፣ ኢብዳሉሃ ቫአን ወደ ቫዕ መቀየር፣ ለምሳሌ ያለውን ለ ብሎ ማንበብ ማለት ነው። ለ በ ሳኒየን ኢብዳሉሃ ዳለን በዳል ማንበብ ዳል አድርገን ማንበብ ማለት ነው። ለምሳሌ ቱፊዱነ ያለውን ቱፊዱነ ብሎ ካነበበ ወይም ገይሪል መግዱቢ አብዛኛው ሰው የሚሳሳተው ስህተት ነው። ይሄ ስህተት ነው ማለት ነው።

ራቢአን ቀልቀለቱሃ ቀልቀላ ማድረግ ባድ የቀልቀላ ፊደል አይደለችም፣ ግን ቀልቀላ ማድረግ። ለምሳሌ ወቀቡ ያለውን ወቀቡ እንደዚህ ብሎ እንትም ማድረግ ማለት ነው። ወቀቡ እንደዚህ። በጣም ብዙ ሰው የዚህ አይነት ስህተት ይከሰትበታል። ይሄም በተመሳሳይ ስህተት ነው ማለት ነው። ኻምሰን ኢክራጁ ጉነትን ማዓሀ አብሮ ጉና ከሷ ጋር ማውጣት ፈ ያለውን ፈሉ እንደዚህ ወደ ጉና ነገር ማለት ነው። ሳዲሰን ኢድጋሙሃ ብማ በዐደሃ ከሷ ቀጥሎ የሚመጣ ፊደል ጋር ኢድጋም ማድረግ መጨፍለቅ ማለት ነው። ኢጡሯ ያለውን ኢጡሯ ብሎ

ላ ወላቱ ሐሚና ካልነው ማለት ነው። ራቢዓን አራተኛው፣ ኢድጋሙ ላም አልቀመሪየት ፊል ጂሚ ላሙል ቀመሪያን ጂም ላይ ኢድጋም ማድረግ ወይም መጨፍለቅ ማለት ነው። ሁለት አሉ፣ ላመሸምሲያና ላመልቀመሪያ የምንላቸው ኢዝሃር የሚሆን አለ ኢድጋም የሚሆን አለ። ጂም ጋር ኢድጋም ሳትሆን ኢዝሃር ነው የምትሆነው ግን ሰው ሲያነብ አንዳንድ ቦታ ላይ ከጅም ጋር ስትሆን ኢድጋም የማድረግ ነገር አለ። ስህተት ነው። አልጂባሉ ነው እንትኑ አጅባሉ ካል ነው አጅባሉ ካል ነው። ስህተት ነው። خامسا خلط صوتها بشيء من الغنة ከጉና ጋር መቀላቀል ማለት ነው የተወሰነ غنا ከድምጿ ጋር መቀላቀል

ዒንደል ወቅፊ ዓለይሃ በምናቆምበት ጊዜ እሷ ላይ የሚገባትን ውና አለመስጠት። ፊናሕዊ ለምሳሌ ነስተዒን ስንል ወደ አፍንጫ ነስተዒን ብሎ አንዳንዱ እንትን ያደርጋሉ። ነስተዒን ብሎ እንትን ያደርጋሉ። ውና አላት፣ ወደ አፍንጫ ወሰድ። ነስተዒን እንደዚህ መሆን አለበት ማለት ነው። ሳኒየን አልሙባለገቱ ፊ ኤዕጣኢሃ ሓቅሃ ሚነል ጉነት ዕንደል ወቅፊ ዓለይሃ ከማፊል ፊል ሚሳል ሳቢቅ፣ ባለፈው ከላይ ያለው ምሳሌ ላይ እንዳየነው ደሞ በጣም ማጋነን ጉናውን ስናቁም ሓቋ ንሰጠን ብለን ደሞ የበለጠ ማጋነን አይነት ድምፂ ማውጣት ነስተ ነስተዒን እንደዚ ካልነው ደግሞ ይሄ ማጋነን ይባላል ማለት ነው።

አኗሮ ብሎ ማንበብ ማለት ነው። ማወፈር እሷን ለማወፈር መሞከር ማለት ነው። ካሚሰን አምስተኛ ተጥኒኑ ጉነቲሃ ኢዛ ሹድደት ሸዳ የሆነች ጊዜ ጉናውን በጣም መለጠጥ ማለት ነው። ፊናህዊ ሚነልጅነት ወናስ ያለው ሚነልጅ ናስ እንደዚ በጣም መለጠጥ ማለት ነው። ወየኑ ሊከ ቢተሙዊጅነቲ ሀዝሃዘቲ ሰውቲ አስና አዳኢሀ ይሄም የሚሆነው ምንድናው ውናውን ልክ በማናፈስና በማንቀጥቀጥ ማለትነው ድምን ስናወጣልሚ

ይን መቀየር ማለት ነው። አው ሰውተን ፈመውየን ዓኢመን ወይም ደግሞ ምንነቱ ማያስታውቅ አፍላይ የሚወጣ ድምፂ አድርጎ ማውጣት ማ ነ አሮማን ራም እንደዚ ዓይነት አነባበብ ስህተት ነው። አራሕማን ራሒም ብለን ማንበብ ወይም አሮሕማን ብለን ዋውይሁን

እና እዚ ላይ አሁን አረዛያቁ ብንለው ይሄ ስህተት ነው ማለት ነው። እንደዚሁ ይርጂኡ ያለውን በምናነብበት ጊዜ ይርጂኡ ብለን ማንበብ ማለት ነው። ይሄም ስህተት ነው። የሚወፈርበት ቦታ ነው አቀጠን ነው ይባላል ማለት ነው። እንዲሁም የሚቀጥንበት ቦታ ላይ ከስራ ሁና ከመጣች እኛ ካወፈርናት ይሄም ስህተት ነው ማለት ነው። ራቢዐን አራተኛው፣ ኑጥቁሃ ሸዲደተን ሙሐስረመተን የታገተችና ወይም ደግሞ የታፈነች አድርጎ ማንበብ። አርራሕማኒ ረሒም ሸዳ በምትሆንበት ጊዜ ሸዳ ሆኖ ግን የታገደ ወይም የታፈነ ማድረግ ማለት ነው። አራሕማን ራሂም እንደዚህ አድርጎ ወደዚህ ተቀራራቢ የሆነ ድምጽ ማለት ነው ማውጣት። ሌላው ኻሚሰን አምስተኛው በሙሸፈተይኒ አትና አኑጢሃ እሷን በምናወጣበት ጊዜ ከንፈራችንን ማሞጥሞጥ ወይም ደግሞ መግጠም ማለት ነው። አራሕማን ራሂም ያለውን እንደዚ እያሉ ወደ ዋው ወደ መጨመር ነገር መሄድ ማለት ነው፣ ስህተት ነው። ሌላው ስድስተኛው ዓደሙ በያኒሃ ኢዛ ሱኪነት ሊል ወቅፊ ለማቆሚያ ሱኩን ያደረግና ጊዜ እሷን ግልጽ አለማውጣት ማለት ነው። ለምሳሌ ሁስር ያለውን ሁስር እንደዚህ አሲህር ያለውን አስህ እንደዚህ ውጦ ማስቀረት ማለት ነው። ማንነቷን ፊደሏን እንዳትኖር ማድረግ ማለት ነው። ቀጣዩ የሚሆነው ኢንሻአላህ ጧ እና ዳል ታ እነዚህ ሶስቱን ፊደላቶች በምናወጣበት ጊዜ የሚከሰቱ ስህተቶችን ነው የምናየው ማለት ነው።